እናት ቅድስት ቤተ ክርስቲያናችን ሰበርና ምእመናንን የሚያሳርፍ ዜናን አሰምታለች። ሰበር መረጃ፣ ቅዱስ ሲኖዶስ የተለያዩ ውሳኔዎችን አስተላለፈ። ኦርቶዶክሲያን ብትቀየሙኝም ዛሬ አንድ እውነት አወጣለሁ፣ አንድ እውነት አጋልጣለሁ። ብትቀየሙኝም ምን ማድረግ አልችልም። እንግዲህ እኚህ ሰውዬ የተናገሩት ንግግር ምን ማለት ነው የሚለውን ነገር በደንብ አድርጌ እናገራለሁ፣ በደንብ አድርጌ አጋልጣለሁ። ቀን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 ተጠንተው እንዲቀርቡ ወደ ሊቃውንት ጉባኤ አቅጣጫ ተሰጥቶበታል ማለት ነው። ከዚሁ ጋር በተያያዘ የእሳቸውን የምንፍቅና ትምህርት በማስተላለፍ በተለይ ሰሞኑ ሁላችንም ስንነጋገርበት የነበረው ክብር ይግባትና እናታችን ቅድስት ድንግል ማርያም ቤዛይት አትባልም የሚለውን ሀሳብ ያንጸባረቀው ሚዲያ ፍኖተ ጽድቅ የሚዲያ ፍቃዱ ብቻ ታግዶበት የነበረ ሲሆን በዛሬ ዕለት በማህበራት ማደራጃ መምሪያ የተሰጠው ፍቃድ ታግዶበታል። ከዚሁ ጋር በተያያዘም ኢኦቲሲ ሰጥቶት የነበረው የአየር ሰዓት ከምን አግባብ የተከወነ መሆኑን ሚዲያው ማብራሪያ እንዲሰጥበትም ጭምር ተጠይቋል። እንደዚሁም በተጨማሪ የተለያዩ ብፁዓ ሊቃነ ጳጳሳት አባቶች በተለያየ ጊዜ ላስተማሯቸው የምንፍቅና ትምህርቶች ወይም አጠራጣሪ ትምህርቶች ምላሽ እንዲሰጥበት እንደዛው ወደ ሊቃውንቱ ጉባኤ ጉዳዩ ተመርቷል። ቅድስት ቤተ ክርስቲያናችንን መንካት ቅድስት ቤተ ክርስቲያናችንን ተጠግቶ እፍቃት አለው ማለት በፍጹም አይቻልም። ቅድስት ቤተ ክርስቲያናችን አምራ ተሰርታ ተኩላ የተጠናቀቀች ናት። ከዚሁ ጋር በተያዘ ሁለት ነገርን ማስመር እፈልጋለሁ። የመጀመሪያው ብፁዕ አቡነ ገብርኤል ስር ከስር ከስር እያላችሁ ጉዳዩን ወደ አልሆነ አቅጣጫ የምትመሩት ሚዲያዎች እንድትታገሱ እንጠይቃቸዋለን። ከዚሁም ጋር በተያዘ ደግሞ ቅድስት ቤተ ክርስቲያናችን እንደዚህ ኩልል ያለው ውሳኔን እንድታስተላልፍ ሁላችን በልጅነት መንፈስ እንከታተል እንጂ ግላዊ ሐሳብን በመስጠት አባቶቻችን የወሰኑትን ይህንን የደማ ውሳኔ እንዳናስቀለብስ ጥንቃቄ እንድናደርግ ያስፈልጋል። ሁልጊዜም እናት ኦርቶዶክስ ተዋህዶ ቤተክርስቲያናችን የበላይ ናት። ሰበር መረጃ፣ ቅዱስ ሲኖዶስ የተለያዩ ውሳኔዎችን አስተላለፈ። ቋሚ ቅዱስ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያናችን የነገረ ማርያም አስተምህሮ ውጭ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡ ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬው ዕለት መደበኛ ጉባኤውን በሰፊው ተወያይቶ ለመወሰን በያዘው ቀጠሩ መሰረት በጉዳዩ ዙሪያ ጥልቅ ውይይት ካደረገ በኋላ የሚከተሉትን ውሳኔዎች አስተላልፏል። አንደኛ፣ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያን አስተምህሮ ውጭ በሚዲያ ያስተላለፈው የስህተት ትምህርት የቤተ ክርስቲያናችንን አባቶች ሊቃውንቱንና መላ ህዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መመሪያ በኩል ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥብቅ ክትትል እንዲደረጉ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋም አድርጓል። በዚህ መሰረት ቋሚ ቅዱስ ሲኖዶስ ያቋቋማቸው አጣሪ ልዑካን አጠቃላይ የማህበሩን ሁለንተና እንቅስቃሴና በየሚዲያው ያስተላለፈውን የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ ምርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶስ እንዲያቀርቡም ተወስነዋል።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 ሦስተኛ፣ ሶስተኛ ብፁዕ አቡነ ፊሊጶስ የደቡብ ኦሞና አሪዞኖች ሀገረስብከት ሊቀ ጳጳስ የቅድስተ ስላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎች መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንቱ ጉባኤ ከቤተ ክርስቲያኒቱ አስተምህሮ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብ ተወስኗል። አራተኛና የመጨረሻ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያ የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ የዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያቀርብ ይደረግ በማለት ቋሚ ሲኖዶስ ወስኖ የዕለቱ ጉባኤ በቅዱስነታቸው ጸሎተ ቡራኬ ተጠናቋል። ኦርቶዶክሳውያን ሸር በማድረግ ይህንን መረጃ ለሁሉም እንድታደርሱ በሎ እግዚአብሔር ስም እንጋብዛችኋለን። ቤተሰብ ያልሆናችሁም እንዲሁ ፎሎ እንድታደርጉን ዩቲዩባችን ደግሞ የሚዲያ ብላችሁ ገብታችሁ ሰብስክራይብ እንድታደርጉና አዳዲስ መረጃዎች ወደ እናንተ እንዲደርሱ ለማለት እንወዳለን። ቅዱስ አምላካችን እግዚአብሔር በያለንበት ይጠብቀን። ኦርቶዶክሳውያን ብትቀየሙኝም ዛሬ አንድ እውነት አወጣለሁ፣ አንድ እውነት አጋልጣለሁ። ብትቀየሙኝም ምን ማድረግ አልችልም። እንግዲህ እኚህ ሰውዬ የተናገሩት ንግግር ምን ማለት ነው የሚለውን ነገር በደንብ አድርጌ እናገራለሁ፣ በደንብ አድርጌ አጋልጣለሁ። ፈርስት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምእመን ለምንድን ነው ኢየሱስ ሲባል የሚናደደው የሚል ጥያቄ እየተነሳ ነው። ሁለተኛ እኚህ ሰው እየተናገሩት ነገር የኢየሱስ ክርስቶስ ቤዛነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምዕመን አይቀበልም የሚል አንድ ዘመቻ ተጀምሯል። እውነቱን ልናገር፣ ሁለቱን ነገር ማጥራት ስለሚያስፈልግ ነው። አንደኛ ትክክለኛው ኢየሱስ ክርስቶስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ራስ ነው፣ መስራች ነው፣ በደሞ የመሰረታት ነው። ስለዚህ እኛ የምናውቀው ክርስቶስ የዓለም ቤዛ፣ የዓለም መድኃኒት፣ የሆነ ስጋውን የቆረሰ፣ ደሙን ያፈሰሰ፣ በመስቀል የተሰቀለ፣ ለንም ያነጻን ነው። እቺ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን ነው የምታመልከው? አሁን ኢየሱስ ሲባል የምንቃወመው ምን የምንናደድበት፣ ጴንጤ የሚጠራው ማለት ፕሮቴስታንት የሚጠሩትን ኢየሱስ ክርስቶስ ነው። ምክንያቱም አማላጅ ብለው ሲቀበሉት እኛ አንቀበልም፣ ደስ አይለንም። በቃ ፕሮቴስታንት እናንተ ኢየሱስ ብላችሁ ስትጠሩ ደስ አይለንም። ለምን የናንተን ኢየሱስ አናውቅም። ሁለት ሃይማኖት ነው፣ ፕሮቴስታንት አለ፣ ኦርቶዶክስ አለ። ስለዚህ እናንተን አስተምሩ፣ ስለምን እንቀበል የእናንተን ኢየሱስ አንቀበለው። እናንተ ኢየሱስ ብላችሁ ስጠሩም ደስ አይለንም። የእኛ ትክክለኛ ኢየሱስ በር ነው። የእኛ ትክክለኛ ኢየሱስ አዳኝ ነው። የእኛ ትክክለኛ ኢየሱስ ትክክለኛ ቤዛ ነው። አንዱ ለሌላ ተላልፎ የተሰጠ ነው። በመስቀል የተሰቀለ ስጋውን የቆረሰ ደሙን ያፈሰሰ ነው። ለእኛ መዳን እሱ በመከራውን የተቀበለ ነው። የእኛ ክርስቶስ ማለት ነው። የእኛ ክርስቶስ የነገሰ ነው። የንጉሶቹ ንጉስ፣ የጌቶች ሁሉ ጌታ፣ ቤተክርስቲያናችን በሰዓታቱ በማኅሌቱ በቅዳሴው የምታስተምረን ነው ትክክለኛ ኢየሱስ የእናንተን ኢየሱስ አንጠረውም። አንድ ቅር ካላችሁ ቅራሪ ጠጡ። ሁለተኛው ቤዛ ለተባለው ነገር፣ አዎ ክርስቶስ ቤዛችን ነው። ቤተክርስቲያናችን ጥላም ዛሬ ዛሬም ታስተምረናለች። ሲክስቲ ሴንቸሪ ማርቲን ሉተር የመሰረታት ቤተክርስቲያን አይደለችም። ስትመሰረት በክርስቶስ ቤዛነት ነው ደም የተመሰረተች ቤተክርስቲያን ያለችን እንጂ ይሄ 16ተኛ ሲል ተገንጥሎ ሰው የመሰረተው ቤተክርስቲያን የለንም የለንም። ስለዚህ ክርስቶስ ቤዛ ነው። አዎ አንዱ ለሌላው ተላልፎ ሰጥቷል። አዎ ቤተክርስቲያናችን ያስተማራችን ነገር ነው። በእኛ አባት የተናደር ነው። ፍጡር ቤዛ ሊሆን አይችልም የሚለው ነው። ሙሴ ቤዛ ሆናል። ገንዘብ ቤዛ ሆናል። መስቀል ቤዛ ነው። መጽሐፍ ቅዱስ ላይ በጣም ብዙ ቦታ ቤዛ ተብሏል። የጸጋ ቤዛንና የባህሪ ቤዛን መለየት ከከበዳችሁ አሁንም ቅራሪ መጠጣት ትችላላችሁ። ሁለተኛ ለፕሮቴስታንቶች የምናገረው ነገር በማያገባችሁ አትግቡ። ይሄ የኦርቶዶክስ ጉዳይ ነው። ፍኖተ ጽድቅ ኦርቶዶክስ ድርጅት ውስጥ ኦርቶዶክስ ቤተክርስቲያን ውስጥ ያለ አንድ ድርጅት ነው። እኛ ነው የሚያገባን እንጂ እናንተ የሚያገባችሁ ነገር የለም አያገባችሁ። ስለዚህ ቢያንስ የራሳችሁን እምነት ኑሩ በስማ በወን በመንፈስ ቅዱስ ህ አምላክ አሜን ከን 228 217 የአቋም መግለጫ እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የ2 ወረዳ ቤተ ክነት ሊቃነ ካህናትና ሰሃቢዎች፣ የገዳማትና የአድባራት አስተዳደሮችና ወንጌል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 በነቢረ ገዳም መቆየታቸው ይታወቃል። ሆኖም ግን ብፁዕነታቸው ለመቤታችን ለቅድስት ድንግል ማርያም ያላቸውን ክብርና ፍቅር በተለያየ ቦታ በጊዜውም ያለጊዜውም ሰብከዋል፣ ሰብከዋታል፣ ገልጸዋታል። ሐቁ ይሆኖ ሳለ ብፁዕነታቸው ስለመቤታችን ከሀገር ውስጥ አልፎ በውጭም ዓለም ያስተማሩት ትምህርት ተዘንግቶ ቤዛ የሚለው ቃል የኢየሱስ ክርስቶስን ፍጹም ቤዛነት ሊተካው የሚችል እንደሌለ እየታወቀ ተቆርቋሪ መሳዮች ቤዛነትን በጫማ፣ በባርኔጣ፣ በልብስ ወዘተ ዝቅ በማድረግ የእመቤታችንን ክብሯን አሳንሰው የማይገናኝ ምሳሌ ሲሰጡት የሚያሳፍር መሆኑ ግልጽ ነው። ምክንያቱም የዮሴፍ ቤዛነት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 የብፁዕነታቸው ሹመት የብልጽግና ጳጳስ ናቸው በሚል አባባል የሀገሪቱን ጠቅላይ ሚኒስትር ስም በመጥቀስ የኦሮሚያ ክልል መንግስት ፕሬዚዳንት ስም በግልጽ በመጥቀስ የኦሮሞን ሕዝብ መብት በሚነቅፍና ወደ አላስፈላጊ ጥላቻ ሊያደርስ የሚችል ሁከትና ቅስቀሳ ላይ የተሰማሩ ግለሰቦችና ቡድኖች ከዚህ እኩይ ድርጊታቸው እንዲቆጠቡ የሚመለከተው የመንግስት አካል እንዲያስቆምልን እንጠይቃለን። ሀ የብፁዕ አቡነ ገብርኤል ሹመት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 አፍራሽ ተልእኮ ሳንደናገር ሳንደናገርና ሳንደነግት በእያነንበት ቦታ ሆነ የተጣለብን የቅድስት ቤተ ክርስቲያን አደራ በመወጣትም ከመወጣትም ባሻገር በየጊዜው ለሚነሳብን ውቀትና የብሔር ነቀፋ እንደውም በሃይማኖት ሽፋን ለሚደርስብን ችግር ዝም ብለን የማንታገስና